እእ እች ቁራን የያዘችው ነገር ብነግራችሁ እንደው መንትሎ ነበረ። ቡና የለም፣ ዛሬ ቡና የለም፣ ቡና የለም።

ኑ ላይክ አድርጉኝ። ፀሐይ ፀሐይ እሺ ፀሐይ ላይ አሁን ምን አስቀመጠኝ? ሳዳ ሰላም ዜድዬ፣ እንዴት እንዴት ዋልሽ? ሰላም ነኝ አለሁልሽ፣ የእኔ ውድ እንዴት ነሽ እልኝ። እኔ ቆንጆ አለሽልኝ በላይካ አመሰግናለሁ በወጣይ ተካ በወጣይ ተካ ይልማር ፀሐዩ አላሳየም ብሎኝ እኮ ነው። ምን አይነት ነው? ሳዳ ይሄ ይሄ ዩቲዩብ ነው፣ ዩቲዩብ አለው። እስቲ ቆይ፣ እጅ ትክክል አድርጉ። ይሄ ቻናል እሺ፣ ዩቲዩብ አለው። ወላይ ከመሰግናለሁ። ያለሽበት ቦታ ያምራል። ማንሻላ ተባረከላው። በጣም ያምራል፣ ያምራል የሆነት ግን ፀሐይ ነው ፀሐይ ነው። እናንተ ጋር ይታያችኋል። ይፍተ ነፍስ አንዳንዴማ ወጣ ስት እንደዚህ ሁሌ እዚህ ጋር ልሰራ ፈልግና ቁጭ ብዬ ቡና ምናምን ላፈላበት ቡና አለው። የለም ቡና፣ ዛሬ ጾመኛ ነኝ። እናንተ ሰኞና አሙስ ሁሌ ጾማለሁ እኮ እናንተ እኮ በእይታ ሰውን ትገምታላችሁ። ፌመስ ለመሆን እኮ ነው እንደዚህ ማሆኖ ምሽከረከረው ሀባይቢ መሆንና ለመሆን እይታና የሆነ ነገር ይለያያል። ልዩነት አለው። እሺ እወቁ ብዬ ነው። አዎ መች ለመለፍ መስኩ ብዬ ነው። ነጻራ የኔ ውድ፣ የኔ ቅምም፣ የኔ ጎበዝ፣ ወላሂ ወላሂ መሆንና ለመሆን ይለያያሉ። አሁን በዲኮር መተው እንደዚህ ሲጫወት የሆነ ነገር ባለባበስ የሆነ ነገር የሚያዩ ሰዎች አሉ። አይደለም አባይ፣ አይደለም ቀስ በይ እየተመታሽ አይነት ድምፅ ወላሂ መሆንና እና አለመሆን በጣም ይለያያል። እኔ ደግሞ በነገራችን ላይ እንትን ላይ ዩቲዩብ ላይ የምጫወተው የምስቀውም ሁሉ ነገር ፌክ ነው ልንገራችሁ ብዬ ነው። እውነቴን ነው። አንዳንዶች መተው የሆን ነገር ሲሉኝ ምናምን ምናምን በጣም ነው የምገረመው። ሲሳደቡ ምን ሲሉ ምን ሲሉ ያው ምናልባት ከሚሳደቡ ሰዎች እናንተ የበለጠ የምታውቁት ነገር ሊኖር ይችላል፣ ግን ሚዲያ ላይ ስትወጡ ደግሞ አንዴ ወጥቻለሁኝ መሽለመሽ ለፈመስኩ ብለን ነው። ጀመር ሰዋለ ዛሬ ሸበካ እኮ የለም። ሰግጠሽ ምፈምስ እናቴ። እንደዛ እኮ እንደዛ ካልሆኑ እኮ ሰውን አያበረታቱም። እንደዛ ሳይሆኑ እየተረገጠሽ ሲሰድብሽ ሰው ምን እያለሽ ሰው ነው የምትፈምሽው። በነገራችን ላይ እየመጡ ያው ምን ልበልሽ፣ እንደ አይደለም እንትን ሊሉሽ ቀርተው ጥሩ ነገር እዛ ስትመጪ ሐቢበቴ፣ ማን ነው የሚያፈምስሽ? ማንም እኮ የሚያፈምስሽ የለም፣ እየረገጡሽ ካልሆነ በስተቀር። ስድብም ካለው ይምጣምናሽኝ ነው፣ ይሳደው ሸበካዬ ዋይፋይ ነው ወላሂ፣ ጥሩ ነገር እዛችሁ ብትመጣሁ ማን ያፈምሳችኋል? ጥሩ ነገር አያፈምሱም።

በካዬ የለም፣ ግን ይሰማሻል ውዴ። በዳታ በብር ገብቼ እኮ ነው፣ በብር ገብቼ። ግን እስኪ ልጠብቅ አንድ አምስት ም ላይክ ባገኝ። ግን ቁራኒን ብቀራ ይሻለኛል። ሰውን ወነገር ከሞላው ሰሪና እኮ ማታ ማታ ነበር ምገባ። ቪዲዮን ለመቅረጽ አልተመቸኝ፣ ቪዲዮ ልለቅ ነበረ። ለምን በብር ሸበካ ተዘክቷል፣ የለም ሻባካ ስለሆነ ነው። አሁን ነፍሴ ወጣ ነው፣ ብሯን ዛት ሄዳል፣ አልሄደ እያልኩኝ እኮ ነው

ናይ ኔ ጋር አብረን እንስራ። ምግብ ምግብ ከቻልሽ እኔ ለጸዳት አንቺ ለምግብ። ያምራል ውላ የግቢው ግን፣ በነገራችን ላይ እኔ አልሰራበትም። ትንሽ ቆይተው እዚህ መድረሳ ምናምን አለ መድረሳዊ ትምህርት ቤቱ ጩኸቱ አንድ ቀን በል ገብቼ እዚህ ጋ ላይፍ ቁጭ ብዬ ቡና ይሄን ስጠጣ እንትኑ ጩኸታቸው፣ ቤት የሚሰራው መንገድ የሚራመደው ምን የሚለው ምን የሚለው እንትን አለው ኮፒራይት ይዘኛል። እስኪ ልውጣ፣ ልጄ እየደወለብኝ ነው። አወለለ በሰላም ይሁን ነው ያለው። ልውጣ። እሺ ውዶቼ፣ ተጨናነኩ ደምዶም። የደወለው ግቢው ያምራል። ኦኬ